ሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ተመልካቶቼ እንዲናችሁ ደናችሁ ወይ? ዛሬ ልጅ ካላፍላ ብለን ሳራለን እስቲ ጋር አመጣለን። እስቲ ጋር ደሞ ሐሙስ አለኝ ማለት ነው። ላንድ ቀን እየተዘፈዘፈ ሐሙስ ማለት ነው። ያው ሽምብራ ድቤ ማለት ነው። ደግሞ ታጥቦ የተዘጋጀ በቅሎነስ ሽንኩርት እና ዝንጅብል ነጭ ሽንኩርት አለኝ እዚህ ጋር ታያቸዋል ብዬ አስባለሁ። ከዛ መፍጫችን ንጭና ተጋጃ ያለ እስቺ ጋር ደግሞ ጨዋ አለኝ የስጋ መጥበሻ ላይ ከፈለጋችሁ ማለት ነው። ሽታው ደስ ስለሚለኝ እጨምርበታለሁ ማለት ነው። እና አሁን የምንጨምረው ፋሚሊ ሐሙስ ነው። ሽምብራው ታጥቦ ከዛ ሃባይ አሁን ይህንን ከተፌ እንጨምረዋለን ማለት ነው። ከዛ በኋላ ሃበይ እስኪ ጋር ያው ዝንጅብል፣ ሽንኩርትና ቃሪያ ጨምሪበታለሁ። አንድ ላይ እስኪ ጋር ደግሞ

እና ውድ ቤተሰቦቼ አሁን እንግዲህ ሁሉም ነገር ጨማምረ ያለውኝ አሁን ስጋ ምጥምሻይን ትንሽ፣ እሱ ጋር ደግሞ ጨው ጨው እንጨምራለን። ያው ሲሰራ በኋላ ስለማንጨምር ለክተን መጨመር

እንደየ እንትናችሁን መጠን ማለት ነው። ጨምሩ እኔ ግን አሁን ቆሎ በርበሬ ፍሬሹን አለኝ። አሁን ከምኑ እና ፍሬሽ ስላችሁ ፍሬሽ ሳይሆን እንትን አለኝ ያልተፈጨ ማለት ነው። እና ስጋ ያልተፈጨ አለኝ ጨምርበታለሁ። ከምኑ እራሱ ያልተፈጨ አንድ ላይ፣ የሚገርማቸው ነገር አንድ ላይ እንጠብላለን። ከዛ በኋላ ፋሚሊ ትንሽዬ ውሃ ትንሽ ትንሽ ውሃ ትንሽ ማለት አልፈጭም እንዳይለን፣ ትንሽ ውሃ ጨምረናል። ከዛ በኋላ ከድነን ከድነን መውጨት ነው። ፈጭተን ተመልሰን እንገናኛለን። እናም ሀባይቢ እንትናችን ፈላፍላችን ፈጭተን መርተናል።

እኔ እንትን ስል ማለት ነው፣ እቃ ላይ ነው ቤኪንግ ፓውደር እንትን የምለው ያው ሶፍት እንዲሆኑ ብሚስጡ እንዲረዳ በጣም ማስቀ ከዛ እናማስለዋለን በደንብ አድርገን። ቤኪንግ ፓውደር ሲደረግበት ሶፍት ይሆናል። የምንሰራው እንትን እና ፋሚሊ ውእጋ ትለ ሰርስ እጅ ጋ ሰርቪስ አለኝ እጄን ታጥቤ ንጹህ አድርጌ ነው የመጣሁት። ውየት ሞክሩት። ቤት ጣም የሚያምረው ከዛ እናደርገዋለን መሰላችሁ። ከፈለጋችሁ በዚች በማንኪያ እንዲህ እየለካችሁ እናባችላችሁ። መለካት ግን ያው አንድ አይነትም ባይሆን ችግር የለውም። እንደዚህ ነው የሚደረገው። በፈለጋችሁት አይነት ቅርጽ ማስያዝ ትችላላችሁ። እነዚህ ከፈለጋችሁ ደግሞ ማድበልበል ትችላላችሁ። እኩል እኩል እንዲመጣላችሁ ነው፣ ባይዘ የምትለኩት ማለት ነው። ከዛ ከፈለጋችሁ ደግሞ እንደዚህ እንደዚህ ማረግ ይቻላል። ደግሞ እንደዚህ ቀላል መንገድ ነው እዚህ። ይሄንን በአንዴ አይደለም የምንሰራ። እንደዚህ ሰርተን ስንጨርስ ምን እናደርገዋለን መሰላችሁ ፍሪጅ ውስጥ ፍሪዘር ማለት ነው። አሁን ይሄ እንደዚህ ሰርቼ ስጨርስ ፍሪዘር ውስጥ ጨምረዋላ። ከበምፈልግበት ሰዓት ቀደም ብዬ እያወጣሁኝ ጠቅመዋላ ማለት ነው እንጂ ባንዴ አሁን ይሄ ባንዴ እንትን ብለው አይደለም ይሄ ሁሉ በአንድ ቀን አሳራው ማለት ነው። በተለይ ልጆች ያሉባችሁ ትምህርት ቤት ምናምን ልጆች ያሉባችሁ በዚህ መልኩ እንደዚህ አድርጋችሁ ብታስቀምጡት ጥሩ ነው ማለት ነው። ጠዋት ተነስታችሁ መጥበስ ብቻ ነው፣ ተጣብሳላችሁ። ከቻብ የሚወዱ ሆኖ ከቻብ ማዮኔዝ ምናምን ማድረግ ይችላላችሁ። ይታያቸዋል ብዬ አስባለሁ እንደዚች ያደረግነሳ፣ ተምር በጣም ነው የሚያምረው። ከለሩ ሁላ ይህት ከለሩ እንደጠበቀ ነው። በጣም ነው የሚያምረው። እና ለእኔ ተመችቶኛል። ኢትዮጵያ ውስጥ በተለይ ባ ይሄ እንትኑ ማታገኙ ቅጠሉ ማለት ነው። ይሄ ፐርስ ሊሆን የማታገኙ ሰዎች ምን ታደርጋላችሁ መሰላችሁ? ቆስጣ ምናምን ይሄ ከለር የሚጫሉላችሁ ጎመን እንቀፈላላችሁ የአበሻ ጎመን ሳይሆን ያኛው ብሮኮሊ ምናምን አረች አላችሁ ያው ለከለር ማለት ነው። ግን ይሄ ባይገባበትም ችግር የለውም። እኔ ግን የበለጠ የሚያጣፍጠው ይመስለኛል። ይሄ አረንጓዴ ወንከረስ ላይ ሲኖረው እና ያው ሁን የአረብ ሀገር እያለው እንዴ ነው መሰራ አንዱ ነው የተዘጋጀው ይመጣልኛል። አንዳንድ ደግሞ ራሴ እንደዚህ ይሰራዋለሁ። ይሄ ግን ያው ጊዜ ስለሚጠይቅ ይሄ ራሱ እንደዚህ መስራቱ ጊዜ ይፈጃልና ለዛ ብዬ እኔ አዲስ እንትን ነ ሬዲዮ ነው እኔ ማዘጋ እንትን ምለው ምጣ ይበው የተዘጋጀው ማለት ነው እንጂ ጊዜ ምናምን ካላችሁ ችግር የለውም። አረብ ገረሱ እዛ አረብ ቤት መሰለኝ እንደዚህ መስራት ይችላላችሁ። እና ባይቶ ቀላል ነው፣ በጣም ቀላል ነው። አሁን ይሄ ለልጆች ለትምህርት ቤት ልታደረጉት በቃ ሶስ አድርጋችሁ፣ ይሄ ለቁርስ ምናምን ለቁርሳቸው ሳንድዊች ላይ በባዶ ራሱ ይበሉታል። ሽንብራ ደች ምን ይሆናል፣ እና በዛ ላይ ደግሞ ቆንጅዬ ምግብ ነው። ሽንብራ ታቁታላችሁ። በጣም በቫይታሚን የበለት ፀጋ ነው ማለት ነው። ይሄው እና ፋሚሊ በዚህ መልኩ ሰርተን ጨርሰናል። በእውነቱ በጣም ነው ደስ የሚለው። እይት ያው በጣም የሚያምር እንትን ነው። ከላሮ ራሱ እይት በጣም ነው የሚያምረው እና እንደዚህ ሰርታችሁ ሞክሩት።